አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ሚያዚያ ሶስት በዚች ቀን የኢየሩሳሌም ኢጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩት አሳደጉት። ክርስቲያኖችን በጸና ልቡና የሚከራከራቸውና የሚጠላቸው ነበር። መጻሕፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በመሞቱም ዓለምን እንዳዳነ አመነ። እርሱም የባህሪ አምላክ እንደሆነ አምኖ በኢየሩሳሌም ኢጲስቆጶስ በአባይ የውስጦስ እጅ ተጠመቀ። ዲቁናም ሾመው። ከዚያም በኢየሩሳሌም ሀገር ኢጲስቆጶስነት ለመሾም እስኪገባው ድረስ በበጎ ስራና በእውቀት አደገ። ኤልያስ የሚባለው እንድርያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን የፈረሰው ህንጻ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ድንጋይም ሰሌዳ ሰርቶ በላዩም ስሙን ኤልያስን ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብንና አይሁድን ተመላች ሰለጠኑባትን። ክርስቲያኖችም ሲጸልዩ ወደ ጎለጎታ ሲመጡ ባዩቸው ጊዜ አህዛብ ይከለክሏቸው ነበር። ከዚህ ዙሁራ በሚባል ኮከብ ስም መስጂድ ሰርተው ነበርና ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበር። በዚህም አባት ላይ ከአህዛብ ታላቅ መከራና መምድር ላይም ጎትተውታልና አጎሳቁለውታልና ደብድበውታልና እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮሐንስ ለወልደ ማርያም ተላዊሁ ሥርዓተ አይሁድ ሀዲጎ ህግ አበዊሁ ኖላዊ በሰናይ ዘይሬይ አባጊሁ ፈለሰዮም ዮም መንገለ ትፍስታት ተፈስሁ መቅሰፍተ ምንዳቤ ብዙ ሰሊጦ በስጋው። ሚያዝያ ሶስት የሚከበሩ አመታዊ የቅዱሳን በዓላት፦ አንደኛ ቅዱስ መርጭ ጻድቅ ክርስቲያናዊ ነጋዴ እረፍቱ። ሁለተኛ ቅዱስ ዮሐንስ ዘኢየሩሳሌም ኤጲስ ቆጶስ እረፍቱ። ሶስተኛ አባ ሚካኤል ዘእስክንድሪያ ሊቀ ጳጳስ እረፍቱ። አራተኛ፣ እግዚአብሔር በእግር የሚራመዱ በክንፍ የሚበሩና በልብ የሚሳቡ በየብስ የሚኖሩ ፍጥረታትን የፈጠረበት ቀን ነው። የቅዱሳን በረከታቸው ረዴታቸው፣ የአምላካችን የቸሩ እግዚአብሔር ምሕረትና ጥበቃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።